ቴምር የእሷን ስገቷን ምናምን እያሰጠ ይሄው፣ ለእናንተ ስልጣኔ ነው። ይሄ ነው ትግሉ፣ የፋኖ ትግል ነው። ፋኖ ይሄን አርጉ ነው ብሎ ላካችሁ? እንዴት ሰው ይታገል? ተጠግቷችሁ፣ ስንት እኮ መታገል የሚፈልግ ድምፅ መሆን የሚፈልግ ሚዲያ ላይ መጥተው መናገር የሚፈልግ ብዙ ሰው አለ፣ ግን እንዴም ብሎ እርስ በርሳችሁ እየተበላላችሁ ማን ይታገል መጥቶ ከእናንተ ጋር ምን አላደረጋችሁ? እዚህ ሚዲያ ላይ ጉራጌ እኮ የማይናገር ብሔር ነገር የማይፈልግ ብሔር ሆኖባችሁ እንጂ በአደባባይ እኮ ወታችሁ ካልታጠቀ ሶማሌ ካልታጠቀ ጉራጌ ታጠቀ ሶማሌ ሻለናል ያላችሁ እዚህ ሚዲያ ላይ ነው። ጉራጌ ነክታችኋል። አማራ ተበደለ ብሎ አብሮ በታገለ አብሮ በቆመላችሁ ጠቅላይ ሚኒስትሩ ገብተው የሕዳር አህያ ብለው እስኪሳደቡ ድረስ አብረናችሁ ቆመናል። ወታችሁ እንደገና ጭራሽ ሚዲያ ላይ ወታችሁ፣ ጉራጌ መራገጥ ቂም የማያይዝ ጉራጌ ስለሆነ፣ ለምን የአማራን ስምና ጠንቅቀን ስለምናውቀው ሚዲያ ላይ እናንተ ባስታወቃችሁት ጉራጌ ስለማይናገር እንጂ እናንተ ምን አልሰራችሁ? አንደኛችሁም ከኦሮሞና ከትግሬ ጋር ተያይዛችሁታል። ምንም ካላረጋችሁ ጉራጌ ጋር እኮ እዚህ ሚዲያ ላይ ዛሬ ስቴትኛ ጉራጌ ነው የፋኖ ሰልፍ ተጠርቶ የሚወጣው ይሄን ይሄን ብዬ ልነግርሽ እችላለሁ። በፊት እኔ ሮማን ከአንድም ሁለት ቲሸርት አለ የፋኖ ቲሸርት የገዛሁት ካውትሳይድ ለንደን የሚመጡ የጉራጌ ልጆች የሙስሊም ኮፍያ አድርጎ ማን የሚባል ልጅ አለ ካውትሳይድ የመጣ ለማ፣ ለፋኖ ሰልፍ ለኢትዮጵያ አይደለም የአማራ ሰልፍ ተብሎ የመጡ ጉራጌዎች ነፍ ልነግር እችላለሁ። ዛሬን አውጣ ቢለው የለም፣ የሚመጣ የለም። እዚህ ሶሻል ሚዲያ ላይ ባስታወካችሁት በለፈለፋችሁት ልንገራችሁ ነጭናችሁን ሮማን ወጥቼ ልጆቼን ትቼ ከሌሊቱ ፋይፍ ኦክሎክ ቤልጅየም ሄጄ ለአማራ ድምፅ በሆንኩበት አይደል? እንደ ወጣችሁ ሮማን እንዲህ ታረጋለች፣ ትግሉን እንዲያረጋለች ትሉ። ይቅርታ ጠይቄ ሀገር የገባው አልታገልም፣ ምንም ላልፈጥር ይችላለሁ፣ ግን አትሊስት የአማራን በደል እናገርለን ነበር። ውጭ አላችሁ ከትግላችን ውጪ፣ አገባሽም፣ ባንዲራችን የኛ ነው አውርጂ፣ ስንት ነገር አላችሁ። አንድ ሆናችሁ አትታገሉ። አሁን ምኑ ይለያል? ጆከር ከጠቀመ ምን ጨነቃችሁ ነው የምትጣሉት? ከድር ከጠቀመ ምን ያቃጥላችኋል? ሞጣ ለምንድን ነው እርስ በርስ የሚያጣላ? ምንድን ነው ትግላችሁ? አማራ በማንነቱ እየተገደለ ነው ከተባለ ሁሉም ለምን ድምፅ አይሆኑም? ምን የሚያጣላችሁ ነገር አለ? ሚዲያ ላይ የትኛውን ርስት የትኛውን ጉልት ልታገኙ ነው? ተው ብትባሉ አይናችሁ ሰሙ ሞጣ ተብሎ ፎቶ ተለቀቀ። የአማራ ግብ የትኛውን ነው የአማራ ግፍ? ወንደርሽም ጠላሽም፣ ሞጣ ለአማራ ድምፅ ሆኗል። ብጠላውም ቢሳደብም ነጭ ነጭ ስታቃጥሉት እንጂ ሞጣ ድምፅ ሆኗል ሆኗል። ጆከርም በማንነት ያትቁ ተብሎ ታግሏል። ከድር በአፍንጫው በጆሮ ደም እስኪፈርስ ድረስ ተደብድቦ ለአማራ ድምፅ ሆኗል። ሁሉም የሚያስፈልጉ ናቸው። የሚያጣላችሁ ምን እንደሆነ ባላቅም ማለት ነው። ለምን ተከባብራችሁ አትኖሩ? ግማሹ የሞጣ ደጋፊ፣ ግማሾቹ የእንትና የንትና ደጋፊ። ፎዋት መሬት ላይ ነው እኮ እየታገሉ ያለው የፋኖ ደጋፊ ነው እንጂ የሰው ደጋፊ አለ እ እናንተ ምን እንደምትደረጉ ምን እንደው የሆነ የሱዳን እንትን አድርገውባችሁ እንጂ ምንም ያታግል ነገር አለ። አሁን በዚህ ጊዜ ተጋሮችን እንደው ሌላ ነገር አትኮርጁ። ከተጋሮ ትግል አትኮርጅም። በዛ ሰዓት እነሱ የተነነውን የፈነነውን አንድ ሆነው እየታገሉ ለዓለም ሕዝብ ቀውጣውት አንድ ሆነው ትግል ከነሱ እንኳን አትኮርጁ። እርስ በርሳችሁ እስኪ የትኛው ጢላ ነው እርስ በርስ የሚወጣጣ ብር እንኳን የበላ ስንትና ስንት ብር የበላ እንኳን ማን ነው የሚባለው? ልጅ ጸጥ ነው ሚዲያ ላይ አውጥተው ፎቶ የዘቀዘቀ የለ ምን የለ። እርስ በርሳችሁ አውርተው ጸጥ እናንተ። እርስ በርስ ሞጣ ብሮ ፎቶ መልቀቅ የጆከር ፎቶ፣ ይሄ ነው ልታስይዙት እኮ ምንም የቀራችሁ የለም። እንትን ያሳዘኝ እንትና ነው ምንድናችሁ እናንተ? ይሄ ነው የአማራ ትግል። ይሄ ነው አፄዎቹ አስተማራችሁ። ለአይደለም ለአማራ ለዓለም ስልጣኔ ከሰጡት ከአማራ ከነዛ ካፄዎቹ ወጣችሁ ሚዲያ መጠቀማችሁ። እናንተ ነጭ ነጩን ልንገራችሁ፣ ይሄ ነው የእናንተ እናንተ ናችሁ። አሁን የናፄ ቴዎድሮስ ልጆች ናችሁ እናንተ። በላይ ዘለቀ ልጅ ነህ አንተ። አሳምነው ጽጌ ለዚህ ዓላማ ነው የሞተው ህይወቱን የሰዋው። ምድረስ ሰገጥ የተሰብስባችሁ ሰገጥ እርስ በርስ የምትጣሉ ትግላችሁ እንኳን እርስ በርስ ሊያጣላ አንድ የሚያደርግና ሁሉንም ተማምኖ የሚያሰራ ነው። አንድ ሀይ የሚላችሁ ባይ የሚላችሁ የሌለ ሮሚ አንድ የከተማ ልጅ አንድ የከተማ ልጅ ይንገሩን እስቲ አንድ የከተማ ልጅ አንድ የአዲስ አበባ ልጅ በዚህ ትግል ውስጥ ገብቶ ፋኖችን የሚሳደብ የሚከፋፍል አጀንዳ የሚሰጥ ዝም ብሎ መጤ መጥቶ አዲስ አበባ ላይ ከገባ ውጭ ይሉንታ የሌለው የሰው ነገር የማይሰማው እንደው የዚህ ህዝብ ስቃይና መከራ ውስጡ የማይከት ማን እስኪ አንድ በአንድ የአዲስ አበባ ልጅ ወይም ደግሞ የከተማ ልጅ አንድ ውስጡን በቃ ምጡ፣ በቃ ምጡ ነው የምፈልገው። የለም እኮ በዚህ ጎጃም ብለሽ ትሄጃለሽ። ጎጃም ብሎ ሲነታረግ ሲለፋለፍ የወገኖቹን ደም ረስቶ ድሮኑን ረስቶ ሲያርመሰምስ ይውላል። በዛ ራያ ይልሻል፣ በዛ ወሎ ይልሻል። ትንሽ ትንሽ እግዚአብሔር ይመስገን ሸዋ ላይ የምታመጩ የለም። ሸዋ ላይ ለከተማ ቅርብ ስለሆነ ሸዋ ላይ እንደዚህ ጥቀ ይሄ ነው ብለሽ አምጥተው ነበር ሸዋ ላይ። አስታውሳለሁ፣ የዛሬ ዓመት አካባቢ ካርታ ይዘው መጥተው ነበር። ስርዓት ያዝ ይሄ የሽመልስ አብዲሳ ስራ ነው፣ ሸዋ ካርታ የለውም አማራ ነው አርፈ ተቀመጥ ብለን ነገር ናቸው። ወዲያው ይሄንን ሰው ያመጡ መረመሩ አውጥተው ጣሉ። ሸዋ ላይ አንድ ሰው አጠርልኝም ችግር ፈጠረብሽ ያ አንድ አለ ጌም የሚጫወት የሆነ ዝም ብሎ ሲለፋደድ የሚውል እኔ ምኒሊክ ነኝ ምናምን። ከዛ ውጭ ግን ሸዋ ላይ አንድ ሊያስመሰግናቸው ይገባል ጎጠኝነትም አጣይባቸውም። በቃ ጀግኖች ሸዋ ላይ ያለው። ከዛ ውጭ እኔ እኔ እናቴ ከጎንደር ነች አባቴ ከወሎ ነው ሁለቱም ጋር ይመለከተኛል። በተለይ ጎጃምና ጎጃምና ወሎ ላይ ያለ ችግር ተቀርፎ እንደዚህ ብትፍቂው ብትፍቂው ማያልቅ ነው ስለዚህ ትግሉ እንዲሄድ ቀጥ ብሎ እንዲራመድ ነው። እኔ የገጠር የገበሬዎች ምልክት ነኝ። ከአማረብኝ ከወፈሩ ከተስማማኝ ገጠር ያለው አባቴ ገበሬው አርሶ ስላበላኝ ነው። ገበሬ ምንቅ ልጅ አደለውም። እነዚህም ደግሞ የማንናገራቸው ፋኖቹ ምድር የሚከፍሉ ዋጋ ስላሉ ነው። ዝም ብያልኩት እንጂ ስለ እያንዳንዱ ከፍ ዝቅ አድርግ የመናገር ከብዶኝ አይደለም፣ ይሉንታ በእጃቸው አርሶ ያበሉኝ ጀግና ገበሬዎች ይሉን ታይዞኝ ነው እንጂ ልጆቻቸውማ በየክፍለ ሀገሩ በየከተማ በሰለጠነ ዓለም ላይ ተቀምጠው ሲከፋፍሉን የሚውሉት የአማራን ስም እንደ አማራ ሲያወጡ ሲያወርዱ የሚውሉት ሲሰዳደቡ የሚውሉት የአማራን ስም ግን እየተጫወቱ ሲያሰድቡ የሚውሉት እነሱ ናቸው። እንንገራቸው ከተባለ እነግራቸዋለን፣ ግን ወድባዶ ይቀራል ብለን ነው ዝም ብለን ይስተካከላሉ ብለን እያያ ጠርሰናቸዋል። በዚህ በዚህ ተከፋፍለው ሲለፋለፉ የሚውሉት ማለት ነው። ተዉ፣ ብዙ አታስወሩን። ህዝቡ መከራ የከፈለን ሰባ ሁለት ጊዜ በድሮን ተቀጥቅጦ ጎጃም ላይ እናት ሶስት ለብሳለች ጥቁር ለብሳለች ልጆቿን ቀብራለች። ያ አይሰማቸውም። አበሻ ቀቢስ ለብሰው ሲለፋደዱ ይውላሉ። እዚህ ሚዲያ ላይ እውነቴን ነው የምልሽ። ብዙ ማውራት ይችላለን። ሀያ አራት ሰባት አልተ ሁለት ስራ ነው የምሰራው ስራ አለኝ። ሁለት ደቂቃ አራት ደቂቃ ቪዲዮ ነው የምለቀው። ተዉ ኑ ወደ አንዱ ኑ። ተዉ ባካችሁ። አትሳደቡ። ሌላ ብሔር አንቺ ጋር ገብቼ ሲሳደቡ ትዝልሻል። እናርመዋለን ተይ ቆይ ሮሚ አንዴ ታገሽ ብዬ ትዝልሻል። መጥቼ ያንን ተስተካከለ፣ እግዚአብሔር ይመስገን። እንዲስተካከሉ የምንችለውን ጥረት እናደርጋለን እንጂ መጥፎ ነገር አድርጉ ብለን አውጥተን አደባባይ ሰተና እናቀምና የምድር ላይ ያሉ ፋኖ ወንድሞችን የመናገር ሞራል የለኝም። ምድር ላይ ያለውን ገበሬ የመናገር ሞራል የለኝም። ግራውንዴች ስለሆኑና እንዳልሽ አንዳንድ ሰገጤዎች ናቸው ያስቸገሩን። አርሙ ሌላ እያልን እኔ አዲስ አበባ ልጅ ካለ ግን ያምጡና እኔና አንቺ ቁጭ አድርገን እንቀጠቅጠዋለን፣ እንዲታረም እናደርገዋለን። ካለበት ማለት ነው ስበን ቁጭ በል አርፈህ ተቀመጥ ብለን ያንን ማድረግ አቅም አለን። ይሄ ግን ያልቻልናቸው እያየን እየተመለከትን አንጀታችን ቆዳችን እየቆሰለ ዝም። እኔ አሁንም ወደፊት የምናገረው እዚህ ሚዲያ ላይ ያለው ለአማራ እንታገላለን የሚሉ አማራን የሚሉ ጊፍት መስጠት እስካላቆሙ ድረስ፣ በጊፍት ሀይ ሀይ የሚል ሰው እስከሌለ ድረስ ሚዲያ በስነ ስርዓት መጠቀም አይችሉም። ጥቅም ከሌለ ለእውነተኛ አማራነት የሚታገሉ ከሆነ ሳቢ የለም። በስነ ስርዓት ማን እንደሚታገል ታውቀዋለህ። ገንዘብ የሚባል ላይሰጥ መማማል አለባቸው። መማማል በቃ ገንዘብ የሚባል ጊፍት በተለይ የሚባል አንደኛውን ለእውነተኛ ነገር የሚዋጣ ወይ ለትግል የሚዋጣ ወይ ለምን የሚዋጣ ካሌለ ጊፍት የሚባል ነገር አማራው ምሎ ማቆም ነው። ከዛ ለእውነት ለሀቅ ለማንነቱ የሚታገል ከሆነ መቶ ይታይ ጊፍት የሚባል መቆም አለበት። ሶሻል ሚዲያ ላይ ጊፍት ነው እንደዚህ የሚያጠግባቸው ጊፍት ነው የሚያናግራቸው። ጊፍቱ ማስቆም ነው። እስኪ ውነ ለማንነቱ ከሆነ ሚዲያው ላይ የሚታገለው ጊፍት የሚባል ነገር ማቆም እርስ በእርስ መጣራት አንዱን ለአንዱ አሳልፎ መስጠት የለበትም። በምንም ተአምር በምንም እርዝ እንደዚህ አይነት ነገር መደረግ የለበትም። የሆነው ሆኗል፣ የፈሰሰው አይታፈስም። ንግድ እኮ ነው የሆነው፣ ንግድ እኮ ነው የሆነው። አሁን ንግድ ታውቂያለሽ፣ ነጋዴዎች በዙበት እንዳልሽው። ጊፍት የሚሰጥ አማራ ካለ በወንድሞቹና በወገኖቹ ደም የሚቀልድ ነው። ሌላ ምንም ተአምር የለውም። ሰርቶ የብላ ሁሉ በያለበት ለወገኖቹ የሚቆረቆርና የሚታሰብ ከሆነ ከኪሱ አወጥቶ ይላክ። ከዛ ውጭ ግን ቁጭ ብሎ ጌም የሚጫወት አማራ ነኝ የሚል ካለ እውነት ጥቁር ውሻ ያውለድ። ሌላ የምናገረው ነገር የለም። ዘሮ አይባረክ። እኔ ህፃ ገና ገና አሁን ነገ አፕሪል ዋን ሰላሳ ስምንት ዓመት ይሞለኛል። ገና ወጣት ነኝ። ሰርቼ ነው የምበላው። በወገኖቹ ደም እየነቀጠ የሚበላ ካለ ግን ዘሮ አይባረክ፣ ጥቁር ውሻ ያውለድ ዘላለም ሲያልቅ ሲኖር የበላው አይባረክለት። በቃ ይህንን ነው ልናገር የምችለው። በብዙ ቦታ ለፍልፍ ያለው ስለምትቀና ነው ይሉኛል ሮሚ። ለፍቼ ነው ልጆቼን የማሳድገው። እኔ ሰርቼ ነው የምኖረው። ሁለት ሶስት ስራ ነው የምሰራው። በሰለጠና ለቪዲዮ የምትችሉት ሰርታችሁ እውነት የአማራ ልጅ ትግል የምትፈልጉ ከሆነ ማንም ሰው የአማራ እውነት ትግል ደጋፊ ከሆናችሁ ለማንም ጊፍት እንዳትሰጡ ብላችሁ መናገር ነው ቪዲዮ መስራት ነው። በቃ ጥቁር ውሻ ሁለት ጊፍት የምትሰጥ አካውንትን የአማራ አምላክ ያድርቀው፣ የንፁህ አንደም ያድርቀው። ጊፍት እየሰጠ ትግሉን እንዲምታደርጉት እናንተ ናችሁ ብሎ መርገም ነው እግዚአብሔር መርገም ነው። እንዴ አበዱ እኮ የቲክቶክ ጊፍት ያጠገባቸው ሁላ አበዱ። እርስ በርስ እየተጣሉ እዚህ አጨማለቁት ሚዲያውን። አለመስጠት ነው አምስት ሳንቲም መከልከል አጠንኩ ሮሚዬ እንግዲህ ወደ ቤት እየገባ ነው። ሰላም ዋይ በቃ አመሰግናለሁ። ግን በጣም ቴንኪ ዩ የልቤን ያወራሽልኝ አመሰግናለሁ። ማ ነጭ ነጩ እናናገራለን። ቢሰሙ ባይሰሙም መናገር የሚከለክለኝ ማንም የለም። ደከብለ ስጋ ለነፍሴ ሳሰራ ለዳምጤ